ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። የላስታ ሳምናው ኮር ሜጀር ጀኔራል ውባንታዋ ተክፍለ ጦር። የብልጽግና ስብሰባን በተነ የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ለአስታ ሳምነው ኮር ሜጀር ጄኔራል ውባንታ ባተ ክፍለ ጦር ስር በአርበኛ ማረጉ አስፋው የሚመራው ደጃዝማች ዋሽከም አድማሱ ሻለቃ መቄት ወረዳ ወቄጣ ከተማ ላይ ሊካሄድ ተጀምሮ የነበረውን የብልጽግና ስብሰባ ሊበተን ችሏል። ግንቦት 12 2017 ዓ.ም የመቄት ወረዳ የብልጽግና ኃላፊ የግብርና ጽሕፈት ቤት ኃላፊና የወረዳው የገቢዎች ቢሮ ኃላፊ በተገኙበት የቀበሌ የብልጽግና ካድሬዎች የውቄጣ አካባቢ የባጃጅ ሾፌሮች የአራት ጉድኝት ትምህርት ቤት መምህራን እርሳነ መምህራንና ሱፐርቫይዘሮች በተገኙበት ሊካሄድ የነበረውን የብልጽግና ዲስኩርስ ስብሰባ ሳይካሄድ ሙሉ በሙሉ መበተን ተችሏል። መበተን የተቻለውም በዙሪያ ጥበቃ ላይ የነበሩ በቁጥር እስከ ሁለት መቶ የሚደርስ የብልጽግና ዙፋን አስጠባቂ ሰራዊት ሚኒሻ፣ ፖሊስ፣ አድማ ብተናና መከላከያ ይህንን የጠላት ኃይል በሁለት አቅጣጫ ሰብሮ በመግባት ከረፋዱ አራት ሰዓት ተኩል እስከ አምስት ሰዓት ተኩል በወሰደ ቀዶ ጥገና የጥበቃ ኃይሉን በመምታት ሙትና ቁስለኛ በማድረግ ስብሰባውን መበተን ተችሏል። ስብሰባውን ሊመሩ የመጡ የብልፅግና ሆዳደር ባንዳዎች እግሬ አውጭኝ ብለው ወደ መጡበት ፍላቂት ከተማ የፈረጠጡ ሲሆን በደረሰበት ምት የተበሳጨው ጥምር ጦር ተብዬ የአገዛዙ ዙፋን አስጠባቂ የወቄጣና አካባቢው የባጃጅ ሾፌሮችን፣ ወጣቶችን ያገኙትን በሙሉ ሲደበድቡ፣ ሲያሰቃዩና ሲያንገላቱ ውለዋል። በተመሳሳይ በመቄት ወረዳ ፓና መኳት ከተማ ሊካሄድ የነበረው የብልፅግና ስብሰባ በአርበኛ ጨለፍ የሚመራው የአካባቢው ፋኖ ቀድሞ መረጃ በደረሰው መሠረት፣ ደፈጣ በመያዝ የመጣውን ኃይል መተው ከቦታው ሳይደርስ ሊካሄድ የነበረውን ስብሰባ በትነውታል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ ሳምናው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነ ቢበይን ገልጸዋል። ከአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጄነራል ውባንታ ዋተ አንደኛ ኮር ከአጼ ፋሲል ክፍለ ጦርና ጣና ገላውዲዮስ ክፍለ ጦር የተሰጠ የጋራ የሐዘን መግለጫ ግንቦት 12 ቀን 2017 ዓ.ም የአማራ ሕዝብ የህልውና ትግል መሪ የሆነው ፋኖ ባደረጋቸው መራር ተጋድሎዎች የፋሽስቱ ሥርዓት ቀብር በማፋጠን ላይ ይገኛል። ፋሽስቱ የብልጽግና አገዛዝ በአማራ ሕዝብ ላይ ያወጀውን ጦርነት ለመመከት በተደረገው ተጋድሎ የጠላትን የሰው ኃይል ቋት ያመነመነ ድል ተመዝግቧል። ባዶ ቀፎውም ቀርቷል። ይህም ሆኖ ስርዓተ ቀብሩ ላይ የሚገኘው ፋሽስታዊ ቡድን በጣረሞት ላይ ሆኖ እየተወራጨ ይገኛል። ግንቦት 5 ቀን 2017 ዓ.ም በማዕከላዊ በማከላዩ ጎንደር ዞን አለፋ ወረዳ ልዩ ስሙ አህያ ጫንቃ በወንድሞቻችን ላይ በደረሰ ጉዳት እጅጉን አዝነናል። ሆኖም ከጣና ገላውዲዮስ ክፍለ ጦር አንደኛ ጌታቸው ውሌ፣ ሁለተኛ እስቲበል አለሙ፣ ሶስተኛ በየበሩ አበረ፣ አራተኛ አይላላም ጋሻው አምስተኛ ስማቸው መንበር፣ ስድስተኛ እንዳወቃሌ፣ ሰባተኛ አለሙ ጓንዴ፣ ስምንተኛ አየነው አክሊል፣ ዘጠነኛ አበበ ጥጋቡ፣ አስረኛ ዮሐንስ አራጋው ከአጼ ፋሲል ክፍለ ጦር አንደኛ ጌታቸው አይቸው፣ ሁለተኛ ጠግነው በሪሁን፣ ሶስተኛ ብርሃን ምትኩ፣ አራተኛ ሸገው አወቀ፣ አምስተኛ ያብባል ታከለ ስድስተኛ ደመቀ አለም ነው፣ ሰባተኛ ታክሎ ገብሬ በክብር መስዋዕትነትን ተቀብለዋል። ትግል በባህሪው በመስዋዕትነት የታጀበ በመሆኑ የወንድሞቻችንን መስዋዕትነት ከእስካሁኑ ተጋድሏችን ከፍ ባለ እልህና ቁጭት ጣረሞት ላይ ያለውን ፋሽስታዊ ቡድን ጨርሰን ለመቅበር አምርረን እንታገላለን። በትግል አጋር የፋኖ ጓዶቻችንና የስጋ ወንድሞቻችን ላይ ባለ ፋጣ ቁሳ ልዩ ቦታው አህያ ጫንቃ የፈሰሰውን ደም በጥፍ እንበቀላለን። ይህንንም በትግሉ ሰማዕታት ስም ቃል እንገባለን። በሌላ በኩል ይህን አጋጣሚ ተጠቅመው የሴራ ድራቸውን ያደሩ ሁለት ኃይሎችን እየተመለከትን ነው። በአንድ በኩል ዋናው ጠላታችን የፋሽስቱ ቡድን የፕሮፓጋንዳ ክንፍ የአማራ ሕዝብ የህልውና ትግል ለመበተን ወንድም በወንድም ላይ እንዲነሳ አቅዶ የፕሮፓጋንዳ ሩጫ ላይ ይገኛል። ነገር ግን ትላንት ያልተሳካ የጠላት ሙከራ ዛሬ ፈጽመው ሊሳካ አይችልም። ሁለተኛው ኃይል አጋጣሚውን በመጠቀም የግል ፍላጎታቸውን ለማሳካት የሚሯሯጡ ጥቂት ሰዎች ናቸው። እነዚህ አካላት ከዚህ አስነዋሪ ድርጊታቸው እንዲቆጠቡ ለአማራ ሕዝብ የሕልውና ትግል በዱር በገደሉ በሚዋደቁ ወንድሞቻችን ደምና ጥንት ስም እንጠይቃቸዋለን። በወንድምና እህቶቻችን ደም የሚሰራ ፖለቲካ የለም። ባለፋጣ ቁሳ አህያ ጫንቃ አካባቢ የፈሰሰውን የትግልና የስጋ ወንድሞቻችንን ደም በጥፍ እንመልሳለን። የትግልና የሥጋ ወንድሞቻችን ደም በጠፍ ለመበቀል የምናደርገውን ውጊያ በሁሉም ቀጠና የሚገኘው ኃይል ራሱን ዝግጁ አያደርግም። በሁሉም ቀጠና የምትገኙ አማራዊ የትግል ወንድሞቻችን፣ መላው የፋኖ ኃይል ዘመቻ አህያ ጫንቃ በሚል የሰየምነውን ዘመቻ አንድነት እንድትቀላቀሉ ጥሪ እናቀርባለን። ታጋይ ይሰዋን፣ ትግል ይቀጥላል። ዘመቻ አህያ ጫንቃ ከአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አጼ ፋሲልና ጣና ገላውዴዎስ ክፍለ ጦሮች ግንቦት 12 2017 ዓ.ም ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።